ሰላም ውድ የክንፋ መረጃ ቤተሰቦች እንደምን ቆያችሁ። የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማቸዋለን። በታጣቂዎች በተፈጸመ ጥቃት 12 ንጹሐን ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መገደላቸውን ነዋሪዎችና የአካባቢው ባለስልጣናት ተናገሩ። የሰላምና ጸጥታ ሁኔታዎች በተጨማሪ የአገሪቱ የፖለቲካ ምህዳር መጥበቡ ፈተና እንደሆነባቸው በመግለጽ የፖለቲካ ፓርቲዎች በቀጣዩ ምርጫ ላይ ተቃውሞ አነሱ። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በጣም የተናበበ የተቀዳጀ ሰፊ እርምጃ ለመውሰድ መዘጋጀታቸውን በመግለጫ አስታወቁ። ቀጥለን ዝርዝሩ እናሰማችኋለን። ሳብስክራይብ በማድረግ የደወል ምልክቷን በመጫን እንድትከታተሉን እንጋብዛለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንትና አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ፣ ነፃ ምርጫ ለማድረግ አስቸኳይ አይደለም የሚል መከራከሪያም አቅርበዋል። ምርጫውን ማራዘም የሚል ሀሳብም ቀርቧል። ውይይቱም የተያዘለትን አጀንዳ ትቶ በአመዛኙ በሰላምና ጸጥታ ላይ ተወያይቷል። የኢትዮጵያ ብሔራዊ ምርጫ የአፍሪካ ቦርድ ሰባተኛው አገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመው ተሰምቷል። ቦርዱ ቀጣዩ አገር አቀፍ ምርጫ በሚካሄድበት የጊዜ ሰሌዳ ዙሪያ ጥቅምት አስር 2018 ዓ ምት በአዲስ አበባ ከተማ ስካይላይት ሆቴል ከፖለቲካ ፓርቲዎች ጋር በዝግ መክሯል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲዎች ተወካዮች ውይይትና አጀንዳ የምርጫው ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲዎች ተወካዮች ግን በአገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም የፖለቲካ ምህዳር ጋር የተያያዙ አስቸኳይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄድ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ ማሰማታቸው ተሰምቷል። ምንም እንኳን ምርጫ ቦርዱ በረቂቅ የጊዜ ሰሌዳው ላይ ከፓርቲዎች ግብዓት ለማሰባሰብ ይህንኑ ውይይት ቢያዘጋጅም ሙሉ ለሙሉ ለማለት በሚቻል ደረጃ የስብሰባው ተሳታፊ የነበሩ የፖለቲካ ፓርቲዎች በሰላምና ጸጥታ ጉዳዮች ላይ በርካታ ጥያቄዎችን ማንሳታቸውም ተገልጿል። የፖለቲካ ፓርቲዎቹ ተወካዮች ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሐዊ ሀገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት ገልጸዋል። አብዛኞቹ ፓርቲዎች በተለይ በአማራ ኦሮሚያና ትግራይ ክልሎች ያሉ የጸጥታ ሁኔታዎች ነጻና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም መያዛቸውም ተገልጿል። የምርጫ አስቻይ ከሆኑ የሰላምና ጸጥታ ሁኔታዎች በተጨማሪ የሀገሪቱ የፖለቲካ ምህዳር መጥበቡ ፈተና እንደሆነባቸው በመግለጽ በቀጣዩ ምርጫ ላይ ጥያቄ ያነሱ የፖለቲካ ፓርቲዎች ተወካዮችም ነበሩ። የአባላት እስርና ወከባን ጨምሮ የመንግስት ጫና በርትቶብናል ያሉት የፖለቲካ ፓርቲዎቹ ከአባሎቻቸው ጋር እንኳን መገናኘት ባልቻሉበት ሁኔታ በቀጣዩ ምርጫ መሳተፍ በመቻላቸው ላይ ጥያቄ አንስተዋል። በውይይት መድረኩ ከተሳተፉት የፓርቲዎች አመራሮች መካከል አንድ የ ተቃዋሚ ፓርቲ አመራር ከቀጣዩ ምርጫ የምንሸሸው በምርጫ መሳተፍ ስለማንፈልግ ሳይሆን በነባራዊ ሁኔታዎች ሳቢያ መሳተፍ ስለማንችል ነው ማለታቸው ተሰምቷል። የአገሪቱ የሰላምና ጸጥታ ሁኔታ ነፃና አካታች ምርጫ ለማካሄድ አይፈቅድም በሚል ቦርዱን ከሞገቱት ፓርቲዎች መካከል በቀጣዩ ምርጫ አንሳተፍም በሚል ተፈራርመው የጋራ አቋም ለመያዝ ንግግር የጀመሩ ፓርቲዎች መኖራቸውን ጭምር ተገልጿል። አብዛኞቹ የውይይቱ ተሳታፊ ፓርቲዎች ያለ ልዩነት በጋራ ያንጸባረቁት አቋም በተለይ ምርጫውን ለማካሄድ የሚያስችል የሰላምና ጸጥታ ሁኔታ አለመኖሩን በመግለጽ በቅድሚያ በአገሪቱ የተለያዩ አካባቢዎች የተከሰቱትን የሰላምና ጸጥታ ችግሮች መፍታት ያስፈልጋል የሚል እንደሆነም ለማወቅ ተችሏል። ምርጫ ቦርዱ ፓርቲዎቹ ከሰላምና ጸጥታ ጋር በተያያዘ ያነሷቸውን ስጋቶች እንደሚጋራ የቦርዱ ሰብሳቢ ሜላትወርቅ ኃይሉ መግለጻቸውም ተሰምቷል። ይሁን እንጂ ቦርዱ ሁኔታዎች እስኪፈቅዱለት ድረስ በሕገ መንግሥቱ መሰረት የተሰጠው በየአምስት ዓመቱ አገር አቀፍ ምርጫ የማካሄድ ኃላፊነቱን በመወጣት ሀገራት እንደሚቀጥል ሰብሳቢዋ ለፓርቲዎቹ ተወካዮች ማስረዳታቸውም ተሰምቷል። ቦርዱ በዚሁ የውይይት መድረክ ላይ በሰጠው ማብራሪያ እስካሁን ባለው የምርጫ ቅድመ ዝግጅት በአማራና ትግራይ ክልሎች ተግባራዊ እንቅስቃሴዎችን ማድረግ አለመቻሉንና በአንጻሩ በሌሎች ክልሎች አንዳንድ ለቅድመ ምርጫ ዝግጅት የሚረዱ የዳሰሳ ጥናቶችን ማድረጉን ገልጿል። ከገዢው ብልጽግና ፓርቲ ውጭ ምርጫ ቦርድ ባቀረበው በዚሁ የምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ላይ ስምምነቱን የገለጠ አንድም የፖለቲካ ፓርቲ አለመኖሩም መረጃው አመላክቷል። በውይይቱ ላይ የተሳተፉ የገዢው ብልጽግና ፓርቲ ተወካይ በበኩላቸው ምርጫ ቦርዱ ያቀረበው የጊዜ ሰሌዳ ወደ ቀጣዩ ክረምት የተጠጋ ነው በማለት ረቂቅ የጊዜ ሰሌዳው እንዲሻሻል መጠየቃቸውም ተሰምቷል። ቦርዱ ባቀረበው ረቂቅ የጊዜ ሰሌዳ ሰባተኛ አገራዊ ምርጫ ግንቦት 24 2018 ዓ ም እንዲካሄድ መታቀዱን ምንጮች ጠቁመዋል። ምርጫው በቴክኖሎጂ የተደገፈ እንደሚሆን ያስረዱት የምርጫ ቦርድ አመራሮች በሰላምና ጸጥታ ጣጦች ዙሪያ የተነሱትን የአስቻይነት ጥያቄዎች በቴክኖሎጂ በተደገፈ አሰራር ለማቃለል ቦርዱ ጥረት እንደሚያደርግም ገልጸዋል። ይህ ውይይት በቦርዱ ቅድ መሰረት፣ ዋነኛ ትኩረትን በምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ላይ ማድረጉ ቀርቶ በምርጫ ማካሄጃ አስቻይ ሁኔታዎች መኖር አለመኖር ላይ በማተኮር ቦርዱ በጊዜ ሰሌዳ ላይ ያተኮረ ሌላ የውይይት መድረክ እንደሚያዘጋጅ ለፓርቲዎች ተናግሯል። ፓርቲዎቹ በመድረኩ ላይ ካቀረቧቸው ሌሎች ጉዳዮች መካከል የፖለቲካ ፓርቲዎች እጩ ተመራጮ ድርጅቶች የድጋፍ ፊርማ ማሰባሰብ ጉዳይ አንዱ እንደሆነም ተናግረዋል። በስድስተኛው አገራዊ ምርጫ ቀርቶ የነበረው የፓርቲ እጩዎች የድጋፍ ፊርማ ማሰባሰብ በሰባተኛው ምርጫ እንደገና ተግባራዊ መሆን ይጀምራል መባሉን ፓርቲዎቹ እንደተቃወሙትም ተገልጿል። በስድስተኛው ዙር ምርጫ ወቅት በኮቪድ 19 ወረርሽኝ ምክንያት ተግባራዊ ያልተደረገው የፖለቲካ ፓርቲ እጩዎች የድጋፍ ፊርማ የማሰባሰብ ድንጋጌ አገር አቀፍ እጩዎች 10 ሺህ እንዲሁም የክልል አቀፍ እጩዎች አራት ሺህ የድጋፍ ፊርማዎችን በቅድሚያ ማሰባሰብ እንዳለባቸው ያስገድዳል። ሌላኛው በመድረኩ የተነሳ ጉዳይ ብዙ ነገሮችን ይቀይራሉ ተብለው የታሰቡ አጀንዳዎች የቀረቡለት ሀገራዊ የምክክር ኮሚሽን አገራዊ ምክክሩን ከቀጣዩ ሀገር አቀፍ ምርጫ በፊት ማጠናቀቅ መቻል አለመቻሉን የሚመለከት እንደሆነም ታውቋል። አንዳንድ የውይይቱ ተሳታፊ ፓርቲዎች ሀገራዊ ምክክሩ በስኬት ከተጠናቀቀ ብዙ የሚቀይሯቸው ነገሮች ስለሚኖሩ ቀጣዩ ምርጫ አራዝሞ ምክክሩ የሚያመጣቸውን ለውጦች መጠበቅ ይበጃል የሚል አቋም ማንጸባረቃቸው መሆናቸውም ተገልጿል። ምርጫ ቦርዱ በበኩሉ ምርጫውን አራዝሞ አገራዊ ምክክሩ የሚቀይራቸውን ለውጦች መጠበቅ ይሻላል በሚል ፓርቲዎች ያቀረቡትን ሀሳብ እንደማይቀበል በመድረክ ላይ አቋሙን መግለጹም ተሰምቷል። ፕሬዚዳንት ታዬ አጽቀ ሥላሴ መንግስት ቀጣዩን አገር አቀፍ ምርጫ በህገ መንግስቱ በተቀመጠው ጊዜ ውስጥ ለማካሄድ ቁርጠኛ በመሆን በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የአመቱ የጋራ መክፈቻ ስብሰባ ላይ ገልጸው ነበር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የአብላጫ የድምጽ ስርዓትን የሚከተለው የሀገሪቱ የምርጫ ስርዓት በተመጣጣኝ ውክልና የምርጫ ስርዓት እንዲተካ በአጀንዳነት ለአገራዊ ምክክር ኮሚሽን መቅረቡን መረዳቱን በመግለጽ ቀጣዩ ምርጫ ከመካሄዱ በፊት የምርጫ ስነ ስርዓቱ ጉዳይ መፍትሄ በሚያገኝበት ሁኔታ ላይ ባለ ድርሻ አካላት ውይይት እንዲያደርጉበት በቅርቡ በወጣው መግለጫ መጠየቁ ይታወሳል። ብሔራዊ ባንክ በሕገ ወጥ የገንዘብ አስተላላፊዎች ላይ ሰፊና የተናበበ እርምጃ ሊወስድ ነዋል። የኢትዮጵያ ብሔራዊ ባንክ በሕገወጥ መንገድ ገንዘብ ያስተላልፋሉ ያላቸውን የሐዋላ ተቋማት ገንዘብ ላኪዎችና ተቀባዮች ላይ የተጠናከረ እርምጃ ሊወስድ መሆኑን በድጋሚ አስጠንቅቋል። ለሽብርተኝነት ገንዘብ ማስተላለፍ ወይም ሕገ ወጥ የገንዘብ ዝውውር ላይ የተሰማሩ የተወሰኑ ገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል ያሉት የብሔራዊ ባንክ ገዢ እዮብ ተካልኝ። በእነዚህ አስተላላፊዎች ላይ በጣም የተናበበ የተ ናጀ ሰፊ እርምጃ ለመውሰድ መዘጋጀታቸውን አስታውቀዋል። በህጋዊ መንገድ አልሰራም ከህግ ውጭ ሄዳለሁ የሚሉት ላይ በእጃችን ላይ ያሉትን ማንኛውንም አቅም ተጠቅመን ይህንን የምናስቆም ነው የሚሆነው ስለዚህ በዚህ ስራ የተሰማሩ በሙሉ እንዲታቀቡ ማሳሰብ ፈልጋለሁ ሲሉ የመጨረሻ ማስጠንቀቂያም ሰጥተዋል። የብሔራዊ ባንክ ገዥው ይህንን ያስታወቁት ከባንኮች የማህበር ስራ ኃላፊዎች ጋር በመሆን በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ ከሚገኙ የገንዘብ አስተላላፊ ድርጅቶች ጋር ውይይት ካደ ያደረጉ በኋላ ለአራት ደቂቃ ገደማ ባስተላለፉት የቪዲዮ መልእክት ነው። ህገወጥ የገንዘብ ማስተላለፍ ላይ የተሰማሩ የሀዋል አስተላለፊዎች የመጨረሻ ማስጠንቀቂያቸው ነው ሲሉ ያሳሰቡት ገዥው ጥንቃቄ እንዲያደርጉ ከወዲሁ አሳስበዋል። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም አካውንት በመዝጋት ብቻ የሚመለስ እንዳልሆነም በግልጽ ማንሳት እፈልጋለሁ ሲሉም አስጠንቅቀዋል። ይሁን እንጂ ዶክተር እዮብ እንወስደዋለን ስላሉት እርምጃ አፈጻጸምም ሆነ ሌላ ዝርዝር መረጃ አልሰጡም። ባለፈው ዓመት መጨረሻ ላይ ባንኩ ተመሳሳይ ማስጠንቀቂያ አውጥቶ የነበረ ሲሆን መቀመጫውን በአሜሪካ ያደረጉ አራት የሀዋላ ገንዘብ አስተላላፊ ተቋማትን በስም ዘርዝሮ በወንጀል የተገኘ ንብረት ህጋዊ የማስመሰልና ህገወጥ ተግባራትን ፋይናንስ ማድረግ ላይ እየተሳተፉ ነው ሲል ከሷል። በዚህ ክሱ ባንኩ በዩናይትድ አረብ ኤሚሬቶች ያሉ ገንዘብ አስተላላፊዎችንም አካቷል። ብሔራዊ ባንክ ወስደዋለሁ ያለው ሰፊ የተናበበና የተቀናጀ እርምጃ ገንዘብ አስተላላፊዎች ላይ ብቻ እንደማይገታም አሳውቋል ችንም ያካተተ ላኪዎችንም ያካተተ ሰፊ የማጣራት ስራ ሰርተናል። ወደ ተቀዳጀ እርምጃ እየገባን ነው። ስለዚህም ገንዘብ በነዚህ ህገ ወጥ ተቋማት የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ። ከነዚህ ተቋማት ጋር የሚሰሩ በተለያዩ የንግድ ስራ ላይ የተሰማሩ አስመጭና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ ፈልጋለሁ ብለዋል። ዶክተር ዮብ እንወስደዋለን ያሉት እርምጃ የማያዳግም መሆኑን ጠቁመው የኢትዮጵያን ህግ የጠበቀ የአለም አቀፍን ህግ የጠበቀ የተናበበ እርምጃ እንደሆነ እንደሆነም ተናግረዋል። በአገር ውስጥ ከፍተኛ የሆነ የውጭ ምንዛሬ አቅርቦት አለ ያሉት የብሔራዊ ባንክ ገዢ የማዕከላዊ ባንኩ የመጠባበቂያ ክምችቱ በጣም እየጨመረ ነውም ብለዋል። ብሔራዊ ባንክ ለባንኮች የሚያጫርተውን የውጭ ምንዛሬና የአገሪቱን የውጭ ንግድ ትንበያ እንደ መልካም እድል ማሳያነት የጠቀሱት ዶክተር ዮብ አስፈላጊውን ሁሉ ድጋፍ እናደርጋለን ሲሉም በራቸው ክፍት መሆኑን ጠቁመዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መገደላቸውን ነዋሪዎችና የአካባቢው ባለስልጣን ተናገሩ። በኖኖ ወረዳ ሃሎ ዲኒቂ መንደር ባለፈው ቅዳሜ ጥቅምት 8 2018 ዓ ምት ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ፣ የኖኖ ወረዳ አስተዳዳሪ ግን የተገደሉት 12 ሰዎች መሆናቸውን ተናግረዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የነኖ ወረዳ አስተዳዳሪ አቶ ወንዳ ፍራሽ ሉሌሳ የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት። ከ22 በላይ የተገደሉት ከታጣቂዎቹ ወገን ነውም ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎቹ ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉም ከሰዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት ነዋሪ እንደገ የገለጹት ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃት ሕፃናትን ጨምሮ ንጹሃን ዜጎች ላይ ጥቃት ፈጽመዋል ብለዋል። ከዚህ ቀደም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤት ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጸዋል። ይህን የሟቾች ቁጥርን የሚያስተባብሉት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ታጣቂዎቹ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ ተራ ሌቦች ናቸውም ብለዋል። አካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የሚሉት አቶ ወንዳፍራሽ ለፋኖ መንገድ የከፈቱት እነርሱ ናቸው። ፋኖ በሚል ስም የሚንቀሳቀሱት የመንግስት ስርዓት ለመጣል የሚሞክሩ ሳይሆኑ ተራ ሌቦች ናቸው። በየመጠጥ ቤቱ የሚውሉና ማታ ማታ ጠበንጃ አንስተው ጥቃት የሚፈጽሙት ናቸው ሲሉም አክለው ገልጸዋል። በተመሳሳይ መልኩ የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎቹ ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩት ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑንም ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱት ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት መሆኑንም ነዋሪዎች አመላክተዋል። በአካባቢው ከዚህ ቀደም በሰው ሕይወትና በንብረት ላይ ከባድ ጉዳት ያደረሱ ጥቃቶችን በነዋሪዎቹ ላይ የፈጸሙት ሲሆን የባለፈው ሳምንት ጥቃት ስድስተኛው መሆኑንም አንድ ነዋሪ አስታውቀዋል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ሕጻናት አዛውንትና ሴቶችን እንኳ ሰላምታን አያስተርፉም ያሉት ነዋሪዎቹ ያገኙትን ሰው በሙሉ በጅምላ ነው የሚገድሉትም ብለዋል። በቅዳሜ ዕለቱ ጥቃት ከተገደሉ ሰዎች መካከል ሕጻናት አረጋውያንና ሴቶች እንደሚገኙበትም ነዋሪው ጠቅሰው በጥቃቱ ተገድለዋል ብለው የሚሰጡት ቁጥር ግን ከወረዳው አስተዳዳሪ የተለየ ነው። ሌላ ገለጻ ያደረጉት ነዋሪም ጥቃቱን የፈጸሙት ታጣቂዎች ከጉራጌ ክልል የመጡ ናቸው በማለት ጥቃቱን የፈጸሙት የኦሮሞ ነጻነት ጦር በሚያደርሰው ጥቃትና ሕገ ወጥ የመሬት ወረራ ሳቢያ ከኖኖ ወረዳ የተፈናቀሉ ናቸው ሲሉም አክለው ገልጸዋል። የአካባቢው ሚሊሻዎች ነዋሪዎቹን ከጥቃት ለመከላከል ቢሞክሩም አቅማቸው ከታጣቂዎቹ ጋር ስላልተመጣጠነ ነዋሪዎቹን ማዳን አልቻሉም ሲሉም ነዋሪዎቹ ገልጸዋል። የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ እነዚህ ወገኖች የመንግስት የጸጥታ አካላት የኦሮሞ ነጻነት ሰራዊት ላይ ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽሙም ይናገራል። ከመሬቱ ተፈናቅለናል አሁን መመለስ አለብን በሚል ነው ጥቃት የፈጸሙት። ይህ ግን ህልም ነው ሲሉም ተናግረዋል። ባለፉት ጥቂት አመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘርባትና ንጹሐን ከሚገደሉባት የኦሮሚያ አካባቢዎች መካከል አንዷ መሆኗም ተገልጿል። ከዚህ ቀደም በኖኖ ወረዳ ሰርገኞችን ኢላማ ባደረገ ጥቃት ከሀያ በላይ ሰዎች መገደላቸውም ተዘግቧል። የአካባቢው ኮማንድ ፖስት ኃላፊ ጥቃቱን የፈጸሙት ጽንፈኛ የአማራ ታጣቂዎች ናቸው ያሉ ሲሆን፣ አንድ ነዋሪ ደግሞ ጥቃቱ በማንና በምን ምክንያት እንደተፈጸመ ግልጽ አይደለም ሲሉ ተጨማሪ ማብራሪያ ሰጥተዋል።